እኔ እምልህ ዛሬ ስምንት ሰዓት ላይ የሚገርም ጨዋታ አለና እና ያለን እንዳትቀር። እንዴ! እንዴት ነው የሚቀረው? አልቀርም። እሺ፣ በዛው ስትመጣ እንግዲህ ሰሌን መጥራት እንዳትረሳ። አረሳም፣ እንደውም አሁን ነው የምደውልለት። በቃ እሺ፣ ደውል ባይ ሄሎ ዳኒ፣ የት ነህ? ገርጅ ያለው ሳይት ነኝ። ማታ ሰብሰብ ብለን ኳስ እናያለን፣ ሌላ ቀጠሮ እንዳትይዝ። ምን፣ ከትዳር በኋላ የምን ቀጠሮ ነው ባክ። አንተ ደግሞ አታብዛው። እንደ አንዳንዴ ወጣ ብለን እንደ ወንድ ልጅ መዝናናት አለብን። የቻልኩትን እሞክራለሁ ግን ሃይሚ ካልፈቀደች አልወጣም። እኔም እኮ ሚስት አለኝ፣ አንተ ብቻ ያገባህ አታደርገው እንጂ። እሺ በቃ አሳውቅሃል፣ ቻው ድጋሚ ተጣላ ማለት ነው። ከማን ጋር ነው የተጣለው? ዳኒ ነው አከሚስቱ ጋር። አንዴ ከኩኪ ጋር ተጣልተው አስታረቅኳቸው። አሁን ደግሞ በቃ ችግር በተፈጠረው ቁጥር እኔ ጋር ነው የሚደውሉት። ገና ከማግባት አንተም የትዳር አማካሪ ሆንክ ማለት ነው። ትዳርን ለምን ውስብስብ አድርጋችሁ እንደምታዩት አላውቅም። እኔ እንደ ትዳር ቀላል ነገር ገጥሞኝ አያውቅም። እኚህ የባለቤት አባት አይደሉም እንዴ? ትዳር ቀላል ነው፣ አማች ነው ውስብስብ። አሁን ራሱ ለምን እንደመጣ አላውቅም። አማቼ እንዴ! የስራ ቦታ እንዴት አወቀው? የጠላትን ምሽግ በሌሊት ፈልጌ የማገኝ ሰው የአንድ ጉንዳን ሙያ ቦታ ይጠፋኛል ብለህ ነው? ጀግንነትንስ አልጠራጠረው፣ ያው እንዴት መጣ ለማለት ያክል ነው። ሰውነቴ ሰሞኑን ትንሽ እየተሳሰረብኝ ስለሆነ ከበድ ያለ ስራ ሰርቼ ራሴ ማየት ፈልጌ ነው። አረ፣ ጋሼ እዚህ ያለው ስራ እኮ በጣም ይከብዳል። እውነቱን ነው። እዚህ እኮ የጉልበት ስራ ነው ያለው፣ ለአንተ አይሆን። አንድ ምሽግ ብቻዬን የምሰራ ሰው የእናንተ ስራ ይከብደኛል ብላችሁ ነው ነው ወይስ እየናቃችሁ ነው? አረ ለአንተ አስበን ነው። ከፈለግከው መጀመር ትችላለ። የጉልበት ብዝበዛ እያደረክብኝ ነው። መጀመሪያ ሂሳቡን መነጋገር አለብን። አረ ችግር የለውም እንዴ፣ አስፈላጊ ከሆነ ሌላ ቦታ ከሚከፈለው በላይ የጥፍን ከፍሎታለን። ሰለሞን፣ ይህን ሰውዬ እየሰማሁ ነው ኋላ ሂሳቡን አልከፍልም ቢል ውርድ ከራሴ በለው። አረመኑኝ ችግር የለም። እውነት በእኔ የሆነብህ እጥፍ ይከፍላል። በል ስራውን አሳየኛ። ምን ታፈጥብኛለህ? ሂድና አሳየው እንጂ ባሻ። ሁሉንም ነገር እሱ ያሳየታል። በጣም ጥሩ። ማርቁ ማርክ፣ አሳየው በል። ፈጣን። በል ምን? እንዴት ነው? ቀጥል ፈጣ

ያዳብሮኛል። ምን ነው ቆይኔ፣ ፓርቲ ላይ ለመጠራት ምን ያንሰኛል? ምንም አያንስሽም። ማን ያልጠራሽ? አስራ ሁለተኛ ክፍል አብረን የተማርን ልጆች የመሰባሰቢያ ድግስ አዘጋጅተው ነበር። እኔም ብቻ ነው ያልጠሩኝ። ታያቸው፣ እባክሽ እነሱ ጠሩሽ አልጠሩሽም፣ እኔ አለሁልሽ። የሚገርምሽ ከሆስፒታል ጓደኞቼ ጋር ዛሬ ማታ አንድ ፕሮግራም አስበን ነበር። መጽፋ መቼ ማታ አይሻልም? ይሻላል። ምዕራፍ አንድ ቦጋለ መብራቱና ውድነሽ በጣሙ። ጎጃም ዳሞት አውራጃ ውስጥ መንኩሳ በምትባል አገር ቦጋለ መብራቱ የሚባሉ ብዙ ዘመን በብቸኝነት የሚኖሩ ሰው ነበሩ። ቦጋለ ፍቅር ይሄ እኮ ፍቅር እስከ መቃብር ነው። ሰብለ ትመለኩሳለች በዛ በሷን ፍለጋ ገዳም ይገባል። በቃ ይሄ እኮ ነው አለቀ። እኔ እኮ ታሪኩንም መጨረሻውንም አውቀዋለሁ እና አንተ ስታነብልኝ ከአንተ መስማት ፈልጌ እኮ ነው። እሺ በቃ አምስት ደቂቃ ሄሎ ዛሬ ደግሞ ምን ታይቷችሁ ነው ሁላችሁም ወደኔ የሚያሮጣችሁ? በእናት አትቀልድ፣ ጉዶኛለሁ። እንደፈራሁት ለኳስ ብለህ ከሚስት ጋር ተጣልህ አይደል? ገና አልተጣላሁኝም። ገና ስገባ ደበረኝ አለችኝ። በእናት አሁን እንዴት እንደምወጣ ብቻ ንገረኝ። ቅድም እኮ እኛም አግብተናል አታካብድ ምናምን ስትል አልነበር እኮ? ባይደብራት እኳ አልጨነቅም ነበር። ይኸውልህ እንደኔ እንደኔ በግልጽ ኳስ ላይ ነው በላት። እሺ ካለሽ ትሄዳለ፣ እንዲህ ካለሽ ደግሞ እረፍት ይቀመጣል። ልጅ ሰለሞን ጠራሃል። ባሻ አልጠራውም፣ ዳኒን እያወራውት ነው። እሱም እንደኔ ስራ ፈልጎ ነው የደወለል። እረ አይደለም፣ ባሻ እንደ ጓደኛ ሊያማክረኝ ነው የደወለው። ለነገሩ ሸክም የሚችል ወንድ የት አለ እንዴ? ባሻ ስራውን ትታችሁት ነው እንዴ? አንተ ተገትራን ልባክ። ከማን ጋር ነው የምታማኝ? ባሻ ነው ባከ። በጠዋት ሰውነቴን ማንቀሳቀስ እፈልጋለሁ ብሎ እዚህ ስራ ጀምሯል። ምንድን ነው አንተ ጋር የሚሰራው ስራ? ሸክም ነው። አንተ ድንጋይ እንዴት ታሸክመዋለህ? ባሻ እንደሆነ ባሻ ነው የፈለገውን ነገር ከማድረግ ወደኋላ አይልም። ለነገሩ ክፉ ሰው ነበር። ተው እባክህ፣ አሁን እኔን አማክረኝ። ይኸውልህ ዳኒ፣ ሚስትህን ትተህ ባትወጣ ነው የምመክርህ። ድሮም ከፈሪ ምክር ቦክስ ይሻላል። ታዲያ ለምንድን ነው የደወልከው? እባክህ ቻው። እስካሁን መጽሐፉን ባነብ ጨርስ ነበር ሁሉ ነገር እና ከእኔ ምክር አትፈልግም ማለት ነው? እስከ ዛሬ ያንተን ምክር ሰምቼ ነው ጥሩ ለመሆን ስሞክር ጉድ የሆንኩት። ቶ አንድ ቀን ምክሬን ፈልገን የምትመጣበት ቀን ይመጣል። በቃ ቻው። ሄሎ፣ አይሚዬ አንቺም ምክር ፈልገሽ ነው የደወልሽው? ኧረ እኔ እራት ምን ስራ ልልብ እኮ ነው የደወልኩት እ? የፈለግኩትን ስሪልኝ ብል ትሰሪልኛለሽ? አሁ፣ አንተ እኮ ባሌ ነህ። ለአንተ ያልሰራው ለማን ልሰራ ነው? እሺ፣ አሩስቶ ብል ትሰሪልኛለሽ? አንተ ደሞ፣ እሱ ከባድ ነው። ባይሆን ቀለል ያለ ነገር ምረጥና እኔ እሰራልሃለሁ። እሺ፣ ለአዛኛ ስሪልኝ። እሱም ከባድ ነው። በቃ ድንች በስጋ ስሪልኝ። በቃ አንተ ብቻ ና እንጂ። ምን መሰለ ድንች በስጋ ነው የማበላ። አባቢ እንዴት ነው? አባቢ እንዴት ነው ግን? ሰሌ በጠዋቱ ሰሌን የማዋራው ነገር አለ ብሎ ነው ይወጣው ደና ነው። አረ በጣም ደና ነው። እንደ ልቡ እየሳቀ እየተጫወተ ነው። አይ በቃ እሺ፣ ሰላም አልልኝ። ሰላም ወይ፣ ቻው። እሺ ባሻ። ይህ ኃላፊነቴማ ከብዶኝማን በየቀኑ እየመጣሁ መጨቀጭቆ ወዲያውም እድሎን ማማረር አይገባም። ሰው ገና ሲወለድ ገና ሲወለድ እድሜው ከእግዚአብሔር ተሰፍሮ የሚሰጠው ስለሆነ እነዚያ ሰዎች እሱ ቢያገቡ ባያገቡ። ቆይ ለምንድነው ግን እንደዚህ የሚጨቃጭቁ? ባል ከሚስቱ ጋር ጊዜ ማሳለፍ መስሪያ ቤት እኮ ቅድም እመጣለሁ ተባብለን ስለነበር ለዛ እኮ ነው የሚጨቃጨቁት። ታያቸው እባክሽ፣ እመጣለሁ ያልካቸው ያ ከግምት አይገቡም። ታያቸው እና ብናነብ አይሻልም? ገና ሲወለድ እድሜው ከእግዚአብሔር ተሰፍሮ ቆይ ግን የት ነበር እመጣለሁ ያልካቸው? የት ነበር ልትሄድ የነበረው? አይ ኳስ እኮ ሰብሰብ ብለን እናያለን ተባብለን ነበር፣ እና ለዛ ነው ግን ታያቸው በቃ እኛ እንዴ የት ንኳስ የምታየው የት ንኳስ እናያለን ያልካቸው ተገናኝተን እናያለን ተባብለን እኮ ነው መቼ ነው ኳሱ ከሰላሳ ደቂቃ በኋላ ነው ግን ታያቸው ክ ታዲያ ለምን አልነገርከኝም በል ተነስ ምን ነው ተነስ እና ሄድ እንጂእ ተያቸው እንደ እኔ። እንደዚህማ ደብሮሽ ትቼሽ አልሄድም። ፍቅር ነው፣ ችግር የለውም። እኔ ብቻዬን ለሁ፣ ተነስና ሂድ። ይልቅ አንተ አልሄድም። ለምን? አይቀርም። እንደዚህ ደብሮሽማ ትቼሽ አልሄድም። ግዴለህም፣ ተነስና ሂድ አልኩ። አንተ እኮ ልብስንም ያልቀየርከው ለመሄድ ስለጓጓ ነው። ፍቅር ግን ወይ ያ ማየጋ ትደውላት እንዴ? አረ እኔ ያልደውልም እሷ ጋ ለቅሶ አለብኝ ብላ ገጠር ሄዳለች። ምን ብዬ ነው የምደውለው? ይልቅ ተነስና ሄድ። በቃ ነበር። ምን ይሻላል? ለምን ከጎረቤታችን ጋር የሆነ ጥሩ ጊዜ አታሳልፊም? ሀሳቡ እንኳን ጥሩ ነበር፣ ግን እኔ ከሰው ጋር ብዙም መቀራረብ አልፈልግም። ማሪ፣ ደብርሻል? አይደብረኝም። ተነስና ሄድ አልኩ። እሺ በቃ ገጽ አራት ላይ

ሰሪ አንቺ፣ እንዴት እንዳገባ እራሱ ይገርመኛል። እኔ ተንሽ እያሳየውች ትሰሪያለሽ። ምን አለበት አንቺ ብትሰሪለት። መሞላቀቅ ካማራሽ መጀመሪያ ለማግባት ነበር። ነይ ሽንኩርት መክተፍ ጀምሪ። ነገሩ እረጋሽ፣ እኔ ከእርሶ ጋር መጣላት አልፈልግም።

አረጋሽ ትንሽ ቢያርፉ እኮ ነው ያልኳቸው። እንዴ ለሰማሁህ አለ ለማን ስላየ ሰማሁህ ወይ ኧረ፣ አላለም እሱ፣ እኮ ለእርስዎ አዝሎ እየሰማሁህ። ገንዘቤን ሳልወስድ እኮ ወደ ቤት እንደሄድ ነው። ለማንኛውም እዛ ማለት አይደለም ለእርስዎ አዝሎልዎት ነው እኮ፣ ለሌላ በክፋት አይደለም። አዎ፣ ለጓደኛ መደረብ ነው እንግዲህ። ያው እናንተ ግጠመኝ። ኧረ ይተው እንጂ ይፈልጋል እንዴ? ጎስ መጣልኝ። አንተ በቀኝ እኔ በግራ ለሁለት እንፋል። አረ፣ በህግ አምላክ ተው ብዬታለሁ እንዴ። ከዚህ ካልጠፋችሁ ጥሩ ነገር አይመጣም። አንተ ይዝ ባሻ፣ ተው፣ ተው። አተረፍካቸው እንጂ ዛሬ አንዳቸው ነፍስ በእጄ ጠፍቶ ነበር። ተዋቸው፣ ማን እንደሆንክ ስላላወቁ በለው። ወደ ስራ እንግባ። ለምን ምን ለምን ያስፈልጋል? የጀመርነው ስራ እንጨርስ እንጂ ባሻ። እኔ እኮ ኢንጂነር ነኝ እና? ብትሆንስ? እንደ ወንድ አይደለም? እንደ በልቃውን ጫን ምን እቃውን ጫን ምን ይጋትርሃለን እኔ እኮ አሁን ደግሞ ድንች መላጥ ጀምሪ። ልጅ ደግሞ ሁሉንም ነገር በአንድ ቀን ነው እንዲመልመድ ያለብኝ። የምትሰሪው እኮ ድንች በስጋ ነው እኮ። እኔ ስጋውን ልስራ እና አንቺ ድንቹን ብትሰሪውስ? ሀይሚ ድንች በስጋ ማለት አንድ አይነት ምግብ ነው እኮ። እኔ እና አንቺ ላይ የብቻ እንስራው እና እንደማልቀው እምልሽን አታርጊ ከሆነ አላሳይሽም ደግሞ። እኔ እኮ አንቺ ታላቂ ስለሆንሽ በሙያ ትበልጭኛለሽ ብዬ ነው እንጂ ሳልችል ቀርቼ አይደለም። እሺ? እሺ እንደዛ ከሆነ እኔም የእኔና የአባቴን እንሰራለሁ። አንቺም የራስሽን ነይ፣ ባልሽን ስሪ። የማልሽን መስሎሽ ነው። እንደውም ምንም ነገር እንዳትነግሪኝ እራሴ ነኝ የምሰራው። ጎበዝ ልጅ። እኔን ሃይማኖትን አታውቂኝም። እሺ፣ ለኔና ለባሌ አላንስም። እስቲ እናያለን። ሳሌም ሚስቱን ማወቅ አለበት። ሄሎ ሳሌ፣ እኔ ምን ስጋ ውስጥ ድንች ባይኖርበትስ? ስጋ ባይኖረውም ችግር የለውም። ዋናው ብቻ ምግብ ይሁን። እሺ እባክሽ ስልኩን እንዳትዘጊው አዋሪኝ። እሺ ትንሽ አይ፣ አልችልም አልችልም። ስልክ እያወራሁ ምግብ መስራት አልችልም። ፎከስ ማድረግ አለብኝ። እባክሽ እባክሽ። አንዴ ሳሌ፣ ግን ድምፁ ትክክል ነው። እንዳታዋሪኝ፣ ስልኩን አቁመ ለምን ወደ ስራ አትመለሱ? ሃይሚናት፣ እኮ ስልኩን አልዘጋውም ብላ አምጣው፣ ስልኩ አምጣው። እሺ፣ እኔ ፍቅር በቃ በኋላ እደውልልሻለሁ። አሁን ስራ ይዤ ነው። አንቺ ደግሞ አረ እባክሽ አታስቂኝ። ስልኩን አምጣው። እሺ፣ በቃ ቻው።

በመጨረሻም ባሌ መጣ መጣ። አረ ዳኒ፣ እንኳን ሚስትህን ጎረቤት ጋር አሳልፊ ብላ ላካት። ብታይ ባሌ ፊልድ ሄዶ በጣም ነበር የደበረኝ። ምንም ማለት አይደለም። ኳስ ግን እንዴት ነበር? በጣም አሪፍ ነበር። በጣም ነው የተጫወቱት። ተጫቱ እናንተ እንደዚህ ስቃ አታውቅም። እኔን ለማናደድ እንጂ ሳቋ መቶባት አይደለም። ዳኒ፣ ሱቅ ደርሰን መጣን። እሺ ሂዱ። አሁን እራት ብዬ ብደውልላት ትናደዳለች። ምን አለ እግር ኳሱ በቀረብኝ። ኖሩ እየተጫወትን እኮ ለራት የሚሰራራ ነገር ገዝተን ምጣ ብለን ሄደን ነው። ራት አልተሰራም። እንደ ከመሄድ ጋር ስጫወት ሰዓቱን አላየሁትም ነበር። አሁን እሰራለሁ፣ ይደርሳል። ችግር የለም፣ ይደርሳል። ሲደርስ እንበላለን። እሺ ጨርሽልኝ። ከዛስ በቃ ከዛማ መጀመሪያ ቀን ሰደበች አላልኩሽም? ከዛ በኋላ እኔ ደረጃ ላይ ወይኔ የተጣላሹን ሰው ጸጉን ጨምድዶ ከደረጃ ላይ እንደሞርወር የሚያስደስት ነገር የለ። የተጣላሹን ሰውማ በጥይት ግንባሩን በጥሶ መጣል ነው ደስ የሚለው። ተጫወቱ፣ በቃ ራስ ሲደርስ መጣለሁ። ወይኔ ጉዴ! ወይኔ ጉዴ! እንዴት ሴት ፊት ስለ ጥይት ይወራል! በቃ እያሙኝ ነው። ምንድነው እንደ ግሪስ ሳይምትዞር ለምን አንድ ሰው አያቀርብ? ሀይሚ ለባሌ እኔ ነኝ የምሰራው ብላ ለየብቻን ነው የሰራነው። በጣም አመሰግናለሁ የኔ ፍቅር፣ እንዴት እንደደከመኝ የተረዳሽኝ አንቺ ብቻ ነሽ። ምንም አታስብ። ምን የመሰለ ምግብ ነው ይሰራውልክ እሺ ብላ የሰራውበትን ገንዘብ ደግሞ በሊሊ አካውንት አስገባልህ። የአንተስ አካውንት ሰሞኑን ስለከሰስኳቸው ነው መሰለኝ አግደውብኛል። ቆይ ሰሌምን ገንዘብ ነው የሚያስገባልህ? ከሰለሞን ጋር የቀን ስራ አሰራ ነበር ምን እውነት ነው ሰሌ ይቅርብ ብየው ነበር እሱም ቢብሎ ነው እውነቱ ነው እኔ ራሴን ለመፈተሽ ነው ስሰራ የነበረ አባታችሁ ግን በጣም ጠንካራ ሰው ነው ባሻ ከዚህ በኋላ እኔ ኢንጂነር ነኝ የጉልበት ስራ ልታሰራኝ አይገባም አይገባ ዘንበል ብያለሁ ደግሞ ለማርቆስ የቀን ሂሳብ እንዲከፍል ነግረዋለሁ ለማርቆስ እኮ አለቃው ነኝ ነኝ አለቃስ የሚመስለው እሱ ነው ያምተ አለቃነት ግን አልተዋጠልኝም ዝም በለው እሺ እንዳትናደድ የሰራው ልን ብላ

እኔ ለባሊን የሰራውት ከእናንተ ጋር ነው የሚበላው። እስኪ ትንሽ የሊሊን ሙያ ልቅ መስራት አይቻልም። እስከ ዛሬ የሊሊን ሙያ ነው ስበላ ይኖርኩ። አሁን ይህም ብላት ብላላንታ ደን እንደ አይደለም። ኡጋንዳ ለስልጠና ሄደን ያዝንበት ሆቴል ውስጥ አንድ ትልቅ ጥቁር አይጥ አይገባም። ዋው ኮኪ፣ በዚህ ፍጥነት እንደዚህ አይነት የሚጣፍጥ ምግብ እንዴት እንደሚሰራ ታሳይኛለሽ? ውይ፣ ምንም ችግር የለውም። በፈለግሽ ሰዓት ታሳይሻለሁ። እኔ ደግሞ አንዳንድ ስራ እየሰራው ተቀምጫለሁ። አይጡ የስልሱ ጣምስ እንዴት ነው? ይጣፍጣል። ቴስቱ እንዴት ነው? ቆንጆ ነው። አይጡ ተመስገን፣ እኔ ስፈርቼ ነበር። ቀጥል ማሪ። ከአይጡ ጋር እንዴት ብንተያይ ጥሩ ነው? ባላ ደወለ። አላልኩሽም? ቢዚ ሆኖ ነው እንጂ አረሳሽ። አውርታ ትጨርስ። እኔ ሚስቴ ናፍቃኛለች። በቃ እግር ኳስ ጨዋታ ልይ ብዬ መሄድ ኩኪ ኩኪ። አቤት ማሬ። አልመሸም አንተኛ። ማሂ እኮ ብቻዋን ስለሆነች ነው ትንሽ እናመሻለን። አንተ ተኛ እሺ። እኔ ፍቅር